ነው ሽግ መለስ አስገባት። ሌላው ደግሞ ስለ ደሞዟ መጀመሪያም ገና ፖሊሶቹ ሲመጡ ምንድነው የተስማማ ነው ካልኩሌት ተደርጎ ያወጣው ወጪ እኔ ቢሮ የለብኝም፣ ወደ ሁለት ሺ ዘጠና መታ ከነ ኢንሹራንሷ ሜዲካሏ ተአዴል ወዳ ተሽረ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራት አስገባኝ። እኔ ትሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቁርጠሽ ቆርጣሽ ስጫትና ሂጂ ነው ያሏት። ይህንን ነው የተነጋገር ነው አይደለም የሷን ገንዘብ ምን ምን ምንም የምለው ነገር የለም ሐቡዬ ያው እኔ ከኦሜ ጋር ካስተዋወቁኝ በኋላ ድሮኖች አንቺ ሰበቤ ነው የምልሽ። ኦሚ እናቴ ናት ነው የምለው እና አንቺ በጣም ብዙ ብዙ ታሪክ የሰራሽ ካፍዬ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላህ። አንዳንዴ ሰይጣን ሲመጣ አስፈቅዶ ስለማይመጣ ነገሩ ተካሮ፣ ያው ሁላችንም ትንሽ እንትን አለ። እኔም በመሐላቸው እኔ ስለነበርኩ፣ እኔም ትንሽ ተወጥሮኝ ነበር እና አስማሚልኝ። እኔ እናት አንቺ ትችያለሽ አለ ይፈርጥሽ። በጣም ነው የምወድሽ በተመረጠ እኔ ኡሚን አከብራታለሁ፣ ወዳታለሁ። ማዳሚ ነች እንጂ አላሽቀብጥም። والله ለአዚም አላሽቀብጥም። እውነታውን ነው የምናገር። አንዳንድ ልጆች ያው እንግዲህ እንደራሳችሁ የሚያስተምሩት ነው እንጂ ለሀብዬ አመሰግናለሁ። ሄሪና ወድሻለሁ። ፊቷ አስገብታኝ ትጠይቀኛለች። ኦሚ ጥያቄ ለኔ እንዲህ ነው ትለኛለች። እና እኔ አልፈራም፣ አላሽቀብጥም፣ አላምቻም። ፈራ ሀቡ በቃ ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀበጥ

ከሱ ከሚያንስሰው ጋር እንትን አይታገልማ፣ በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎክ አላነሳም። ምክንያቱም ለወታ እንደው በተጋጨ ነው ግጭት፣ ወታ ከሳኝ ያለቀ ነገር ቢሆን ኦኬ ክስ ነው። ይሄ አጋጣሚ ሴጣን ነው። እፈልጋታለሁ ልጅቷን እኔ የአሁኑን አቲ እንጂ እፈልጋት አለው። የምፈልጋት ልጅ ናት፣ የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የእሷ እኔ ቤት ያላት ጉድለት ምንድን ነው ብትይኝ፣ ይሄ ቅድሚያ አለመናገሯ። ቅድሚያ የማትናገረው ነገር ነው እንጂ እንከን የማወጣላት ነገር የለም። ነገር ግን ሙኒት እንዲት ላለች፣ ሙና እንዲት ላለች፣ እንዲት አደርጋለች ቤቷ እኔ አቅርቤ ሰጥቼ ፈትፍቼ አላጎርስም ምን በላችሁ? ስገባ ስወጣ፣ ይሄ ነው ንግግር፣ በላችሁ ጠጣችሁ፣ እንዲሆነ እንዲህ ያለ ይሄ ጨዋታ ላይ ነኝ ያለሁት። ሲና የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብተው፣ ለእሷ ብቻ ሳይሆን ለሁሉም ነው። እራሷ እኮ መስክራለች ሙኒት ሙኒት አፏናውጥ ታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሻት ወይሞ? ሌሎቹ ስለሆ ነው ሌሎቹ አይነት ስለሌሎቹ ምን ቸገረሽ? ሌሎቹ ስለማይወድ ይሆናል ማይበሉት እኔ ምን አገባኝ ስለሌሎቹ እኔ ስለራሴ ራሴ ጭበላ ብቻ ነው። እኔ በኮንፊደንስ ትከለክላለች ማለት የምችለው እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይህ የማይረባ ነገር ነው። ትልቁና ዋናው የመዲና ህይወት የሆነ ነገር ብሎክ ማድረግሽ ነው። ብሎክ ያደረግሽው ደግሞ አንቺ ቶሎ ስላልካተሰች ሌበረ ሰው የሆነ ነገር ብትሆን ህግ እኔን እንዳይጠይቀኝ ነው። እሺ፣ ለእኔ እኮ ክሱ የደረሰኝ ሶስት ሰዓት ነው። እሷ ስድስት ሰዓት አለቻለ እኔ ሶስት ሰዓት ሚሴጁ ደርሶኛል እኮ ለደረግኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ ያው ህዝቡ ደግሞ እየጠየቀልሽ ነው። ሙኒ ታረቂ ለአላህ ብለሽ እያለ ህዝቡ እንግዲህ ህዝቡ አቡዬ ህዝቡን በጣም ሲሉኝምናገሲሉኝምናገሲሚወታ ሰሪልኝ እሷል ባይጠብቅ ይመድና አየሽ፣ ክብር የለሽም እምልሽ ለዚህ ነው። አታከብሬትም። በእድሜም ታላቅሽ ናት አሰሪሽ ናት ግን አታከብሬትም። አቡዬ፣ አንድ ነገር ልንገርሽማ። ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም መወዳችሁ አከብራችሁ ነበር ስታመሰግኑኝም የበለጠ እወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታመሰግኑኝ ስታሞግሱኝ እወዳችኋለሁ፣ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ ያውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር አለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ ይወጣለሁ። ግን የሚያውቅ ያውቀዋል። በቤታችሁ ቤታችሁን በትናችሁ ዘርግፋችሁ ሰጣችሁ። እኔ ቤት ቁልፍ የሚባል ነገር የለም። ሀቡ ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች እራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮመንታተሮች፣ ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሀሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለውበት ቦታ ላይ ስትሆኑ ደግሞ አሃሙና የዛን ቀን እንደዛ ነው የተሰማት ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ ግዴታዬ ስለሆነ ህግን ማንም ሙኒት እሷ ለመክሰስ ታውቂያለሽ፣ አውቃለሁ። በጣም ያማይ በጣም ያናዳል። ባጎረስ እጅህን ተነከሱ። ስታጎሽ እጅሽ ሲነክስሽ አንድ ሰው በጣም ያናዳል፣ በጣም ያማል። በዛ ላይ አንቺ ልብህኛለሽ፣ እንዲህ አለብሽ። እና ስለዚህ ለፈጣሪ ብለሽ ለዚህ ህዝብ ብለሽ እንደው ለነገ ለራስሽ ከፈጣሪ እንድታገሚ ብለሽ ማንም ምንም አንጠፍ ችለ ከፈጣሪ ግን ታገኘዋለሽ። ይቅር ስትያ ይቅር ባይል ፈጣሪ እና ብዙ ሀጢያት ሰርተን ብዙ ሀራም ነገር ሰርተን እሱ ይቅር ይለናል አለ። ተፈጣሪያችን ይቅርታን ተምረ ይቅር ብለሻት ያደረገች ሰው ነገር በጣም ቢያናድግም ይቅር ብለሻት ብሎኩ ብታነሺላት አንቺ ምንም አትጎጅም። ብሎኩም ባታነሺላት ተነሳ ፍርድ ቤት ለፍርድ ቤት መመላለስ ጎጥ መሆን የሚፈጀው ብር በጣም ታሳዝናለች እንጂ ኮ ፖሊስም እኮ ያወጣችውን ውጪ ከደሞዝሽ ቆርሽ ብሩ አመልሽለታል። ገና ለአንቺ ብር መመለስ አለባት። መታ በርበሬ በልተን ያደግነው ሰው ግን እንደህ እኮ ከአኩያሽ ጋር ነው ይባላል ከአንቺ ከአንቺ እኩያ ጋር ሚላክ እኩያዬ ናት ሰራሃ ዳና ስለዲህ አይደለም ማውራው ልቀ እኩያ ጋር ማለት ከአንቺ ሌብል ጋር፣ ለምሳሌ ከአንቺ እኩል ላይ ካለው ጋር። እቺ አንድ ምስኪን ሰራተኛ ናት። ሰራተኛ ሽ ነበረች አንቺ አሰራ ምስኪንነቷ ምን። ግን ሰው ከእኩያው ጋር ከሱ እኩል ከሆነ ሰው ጋር ነው። ወለምሳሌ የድርጅት ባለቤት ሆነ ከድርጅት ባለቤት ጋር ነው። እሱ ሌብል ላይ ካለ ሰው ጋር ነው። እቺ ልጅ አንድ የቤት ሰራተኛ ናት። አለማውቋ ነው። አለማወቋ ነው ይሄን ስህተት ያሰራት። አጥፍታለች። ሶ ያጠፋ ሰው ደግሞ ይቅርታ ሲጠይቅ፣ አሁን እሷ ይቅርታ ጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና የአንቺ ምን ያህል ይቅር ባይነትሽን ነው የምታሳየን እዚህ ጋር በጣም ከባድ ነው። አይ ነው በጣም ደም ያፈላል፣ ያናድዳል፣ እልህ ያስይዛል። ግን በእልህ አቅማችንን የምናሳየው ከኛ እኩል ለሆነ ሰው እንጂ ከኛ በታች ላለ ሰው ምንም አቅምን ማሳየት አያስፈልግም። ኦልሬዲ አቅምሽን ታውቀዋለች። ስለዚህ ይቅርታዋን እንድትቀበል እሷም ጥፋቷን አምና ይቅርታ እንድትጠይቅሽ እና አንቺም ይቅርታሽን ተቀበለሽ ብሎኩን አንስተሽላት ሰርታ እንድትበላ ህይወቷ እንድታስተካከል ህጋዊ እንድትሆን ነው ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ እንዴሄድ ናገር ነዲና ወደኋላ መጀመሪያ አልመለስም አልመለስም። አቡ ብቻ አንድ ነገር፣ እኔ መጀመሪያ ሳወራ ስለ ቤት አስቤዛ፣ ስለቤት ጉዳይ አንስቻለሁ። በቃና በምን ጥፋቴ ነው ይቅርታ እምላት? ምን ጥፋቴ ነገር ነሽ ልታወቀው። እሺ ጥፋቴ ነገርኝና ይሄን ይሄን በይኝ፣ እኔ አንቺን ተከትዬ ልበልሽ ሲጀምር እንድትጠይቀኝም አልፈልግም ሀቡዬ እዚ ጋ መተሽ ስለሰማሽኝ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል ተንፈስ ብያለው ሁሉም ሰው በፈለገው መንገድ መረዳት ይችላል ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮመንታተሮችን ይቅርታ ጠይቃለሁ በንግግር ያስቀይመ ከሆነ እኔ ሲንግል ማም አይደለውም ባለትዳር ነኝ ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል ኤኒዌይ ይቅርታ አልሽም አላልሽም፣ እኔ ምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም ይቅርታ በጣም ይቅርታ። አክብረሽን መጥተሽ ያለውን ነገር የአንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን። መዲና ምን አጥፍቼን ይቅርታ ብለው ይቅርታ አልልም ባትል እና ይቅርታ ጠይቃ አስታርቀናችሁ አንቺም እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላት እና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። ሀፉ እንዲያላልኩ የሚሆን ንገሪኝና አንቺ የምትይኝን ልድገም። ያጠፋሁትን ይሄን ይሄን በይኝ። ከኋላሽ ድበል ነው ያሉሽ። ያጠፋሽው አሰብሽን አለማክበርሽ። ያጠፋሽው ያጠፋሽው ቤቷ ገብተሽ ዳቦ ሌላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋትን በሆነ ሰራተኛ የሚቀባ ነገር እንደሚከለከል ሞከረሻሉ ይሰልሽ። አልሞከርኩም ሰው ባልሞከርሹ ነገር ሌላ ሰው በሞከረው ነገር ማለትሽ ሁለተኛ ነገር ደግሞ ሌበር ቀድመሽ ሄደሽ ስላልከሰስሽ ነው። ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽ ባንቺ ስህተት ስለሆነ፣ ሙኒት እንዳሰሪ ስላላከበርኩሽ በመሀላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ጠላምታል። ይህንን ነው እኔ ጋ ያለው ነገር ያሰማው ሽሚያል ሽ እሺ፣ ምት ስለጠፋሁት ነገር ሁሉ ይቅርታ ጠይቅሻለሁ። ሙኒትዬ፣ እሺ፣ ማሚ ነው ምላት ማሚ፣ ሳላውቅ ባጠፋሁት ነገር በጣም ይቅርታ ከብርሻለሁ። ወድሻለሁ። ኖሬልኝ። ሙኒት መዲና ይቅርታ ጠይቃለሁ። ይቅርታ አላደርግልሽም ሀቡዬ፣ ወደ ስራ የልመለስ እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየምሽ በምንም ነገር ሊክስሽ ዝግጁ ነኝ። ኮመንታተሮችም የሀቡ ቤተሰቡ ናቸው የኔ ቤተሰቦች። በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አድርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታሉ። ጠፋብኝ ብቻ ለኛ ትልቅ ነገር ነው። አክብረሽ ራይን አንድ ጊዜ አቡ ሌሎች ጋር እንደምታደርጊው ሁሉ ለእኔ የምንትበኝ ሳልጠፋ እሺ። ትፋቴ ምንድነው? ይቅርታ ልጠይቅ። ሸርኳት አይደለች። ሳልጠፋት ነገርኩሽ እኮ ማንንም ሰው ጠይ አንድ ሰው ቆይ፣ አንድ ሞኒት ነው ነገር አንድ ሰው ከቤቴ ወጥቶ እንደወጣ በፖሊስ ካላሳወቅ መንገድ ላይ ተገሎ ቢትገኝ የሆነ ነገር ቢደረግ የሆነ ሰው ጠልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን ሂዝ አንደር ማይ ስፖንሰር ሶ አንቺ በእነሱ ስር ስለሆንሽ ከቤቷ እንደወጣሽ ከፖሊሳ ያንዶች ቀጥታ ሊበሪደሽ በፈጠነ ሊበሪደሽ ስላላመለከትሽ እሷ ጠፍታለች ብላ መለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ እናንተ ጋር ቀረብኩ አይደለ? እንዳልጠፋው ፖሊስ ጣቢያ እንደህርቅ እኔ ደግሞ ቦታውን ስላላወቅሁት እንዳመሸሁ እንጂ አስር ሶስት ሰዓት እኮ የደረሰኝ ሜሴጅ ላኩልሽ ሶስት ሰዓት ላይ ለሌበር ደውዬ የደረሰኝን ላኩልሽ። እኔ ከዛ በፊት መቅደሟን እኮ ወላሂ አላሰብኩም። አሁን ደግሞ ሌላ አጥፍቻት ከሆነ እሺ፣ ግን ስላልጠፋኋት ያለ ጥፋቴ ለምን የሚለው ነው። አቡይ አዎ። ስለዚህ ይህን መታሽ የምታደረግ ሙኒት እንቢ ብሎ ሁ ላነሳ ምስል ማለት ፖሊስ ጣቢያ ትጅና እኔ አልጠፋሁም። ሌበር ኦፍሴሪሽ እኔ አልጠፋሁም። ሳልጠፋ ነው ጠፋች ያለችው ብለሽ ስትይ ምን ይልሻል? በሰአቱ ኮምፕሌን ሲደረግ በዚህ ዚህ ዚህ ሰዓት አንቺ እሷ ቤት ውስጥ ነበርሽ ብለ ይችል ፖሊስ ጣቢያ ነኝ እኔ ፖሊስ ጣቢያ ነኝ። በሰዋ ፖሊስ ጣቢያ ለመሆንሽ በዛን ሰዓት እውነት ፖሊስ ጣቢያ ለመሆንሽ ከፖሊስ ጣቢያ ካሜራ ሪኮርድ አንቺ ከፖሊስ ጣቢያ አልወጣሽም ነበር በዛን ሰዓት። ጭርሱ ወተናል ጧት ረፈራይ ወተናል ታብሪት ሂጂ ሲሉኝ ታብሪት ሂጅ አለው እዛ ሂጅ ነው ለብሪ ደጓሽ። አሁን ፖሊስ ጣቢያ ነበር ኳችሁ። አሁን ከዛ ኮምፕሌኑ ሲስተም ላይ ኮምፒውተር ላይ ያን ሰዓት አንቺ ፖሊስ ጣቢያ ውስጥ እንደነበርሽ የቪዲዮ ማስረጃ ካሜራ ፖሊስ ጣቢያ ስትገቢ የተቀዳውን ስትወጪ የተቀዳውን አንድ ኩባ ያለሽ ነዛ ስ አልነበርኩም። ከፖሊስ ጣቢያ ወጥቼ ነበራል ሂጅ አለው። አሳት እኮ ስላላየኖ ነው በጣም አርፍደናል ፖሊስ ጣቢያ ውስጥ ከዛ እኔ ሌበር ቀጥታ ካምፓኒ ነው አይመስለኝ በስልክ ተደውሎ ስላልመሰለኝ ሂጅ አለው። እኔ ሆኔ ኳልካልኩም እዛ ሂጀ ግን ደውለውልኝ እነሱ ሶስት ሰዓት ላይ ልኬልሻለሁ እኮ እስክሪንሹት አድርጌ ዩ ዋሳፕ ላይ ልኬልሻለሁኝ በዛ ሰዓት ግን ስል አብስት ፖንድ አዎ አብስኮንድ ኮንድ ስለተደረግሽ እሷን ነው ማናገር የምችው። ካልጠፋሽ እስካሁን ከፖሊስ ጣቢያ ከመጣሽ ለምን ብለው ሲጠይቁኝ እና ደግሞ እኛ የምናናግርሽ እና የምንረደሽ እሷ ብሎኩን ስታነሳልሽ ነው። እኔ ኮ ሌላ ክስ ልመሰረት አልፈለኩም። አዎ ስለዚህ አሁን ሙኒት አላነሳም ስላለች ማድረግ የምችው ምንድን ነው? ሌበር ኦፊስ ትሄጂ እና ትከሻታለሽ። ሌበር ኦፊስ ሄደሽ ሙኒት እኔን ብሎክ ባደረገች ሰዓት እኔ ፖሊስ ጣቢያ ነበርኩት፣ ያለች ስቲ ከፖሊስ ጣቢያ ማረጋገጫ፣ አንቺ የእውነት ፖሊስ ጣቢያ ውስጥ እንደነበርሽ በዛን ሰዓት በዛን ሰዓት ቤተ ውስጥ ነበርሽ ወይ ትበያለሽ። አይ ቤተ ውስጥ አልነበርኩ። ሰው እሷን ቤቴ ውስጥ የለችም ብላ ነው ኮምፕሌን ያደረገች። እንደ አንድ አሰሪ፣ እንደ አንድ ስፖንሰር ከቤቴ ወጣለች ያለችበትን አላቅ ያለችበትን ስለማላቅ እወቁልኝ፣ መንገድ ላይ ተገላ ብትገኝ የሆነ ነገር ሆና ብትሆን እኔ እንዳልጠየቅ ብላ ለፖሊስ አመለች። አንቺ ደግሞ ቴጂና ውሸቷን ከሆነ ውሸቷን ነው። እኔ ቤቷ ነበር ሆነች። ቤቷ ውስጥ ከነበርሽ ቤቷ ውስጥ ለመኖርሽ ማስረጃ፣ ካሜራ ፖሊስ ጣቢያ ከነበርሽ ከፖሊስ ጣቢያ ካሜራውን ሪኮርዱን አስወጥተሽ ማንም ሰው ካሜራ አለ ፖሊስ ጣቢያ ውስጥ፣ ያንን ሪኮርድ ከፖሊስ ይጻፍ ልሻል ከሌበር ያንን ወረቀት አስወጥተሽ ከፖሊስ ጣቢያ መሆንሽ ተረጋገጠ። ሌበር ራስ ሊያነሳልሽ ይችላል። ሰው ሄጅ ነው ሞክር ይባል አቡዬ ላይ ልቅ ይሻለው አራት ሰዓት ከሰላሳ ምናምን ደቂቃ ነው የሚለው። ያ የተናገርኩበት ቤት ውስጥ የለችበት ያልኩበት ነው። ሰቨን ኦክሎክ ደግሞ አፕሮቭ የመጣበት ብሎክ የተደረገችበት ያ ነው። እራሷ ኮምፕሌንስ ስታደርግ ነው መልስ የሰጧት። የእኔ ነገር አይመጣላትም ሀቡ የራሷን ኮምፕሌንስ ነው እላይ ላይ ነው ያለው። መጀመሪያው ጋር ከብሩ ቀጥሎ እሱ ነው የተጻፈው። አስራ አራት ሰዓት ከምናምን ይላል አስር ዛሬ ገና ሀያ ዘጠኝ አስረኛ ወር ዛሬ ነው እንዴ? ትናንት። ኦኬ እና ስለዚህ መዲና ብሎኩን ማንሳት የምትችለው ሙኒትና ሙኒት ብቻ ናት። እሱ ይሄን ደግሞ እኛ ጠይቀናታል ጠይቀናት ይቅርታ አድርጉልኝ፣ እኔ መቼም ይቅርላት አልችልም ብላለች። አቡ ሕግ የሚያውቅ ሰው ሕግ የሚያውቅ ሰው እሽ እኔ ሕግ አላውቅም። ሕግ የሚያውቅ ሰው አምጭልኝ እና እስኪ ስለ ሕጉ ያስረዳ፣ ለኔም ለወደፊቱ ይጠቅመኛል። ምክንያቱም እኔ ባለማወቄ ነው ይሄ ስህተት የተፈጠረው። አንደኛ አልጠፋሁም፣ እሷም እየመሰከረች ላይ ነው። ስላልጠፋው አሁንም በአማን ስለተቀመው ብሎኬን ታንሳልኝ እና የምትጠይቀኝ ብር ካለ ከፍዬ ካንስሌሽን ወረቀቴን ትስጠኝ። እምቢ አለች። እኔ ትናንትናም እኔም ህዝቡም ጠየቅናት፣ እምቢ አለች። ምን እናርግልሽ? እምቢ አለች። ጠየቅናት ታርጉልኝ፣ በፈለጋችሁ ልቃሳችሁ፣ ይህንን ግን ላደርግላችሁ አንችልም ማለች። ምን እናርግልህ? ይህ እናርጓት ወይ ምን ምን ማደግ አይ ምንም ምንም ምንም አርጓት አልልም፣ ግን እስከ ዛሬ አንቺ ቤት ገብቶ መፍትሄ ያልተሰጠ ስለሌለ ነው። እኔም አንቺ ከአንቺ በኋላ እያልኩ ይቅርታ ልጠይቃት ነው። ምን ላድርጋት? ህዝቡም ጠይቃል። ሞዲና፣ አንድ ነገር ልንገርሽ። አቡ እህቴ ወይም አቡ የኔ የስንት ታናሽ አይደለችም። አንድ ነገር ነግርሻ አለው። እናቴ ከመቃብር ወጥታ ይቅር በይ የሚባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። እሺ፣ ደህና ደሩ። አመሰግናለሁ። እኛም ስለመጣሽ። ስለዚህ መዲናዬ፣ ሌበር ኦፊስ ሄደሽ ክስሽን አቅርቢ ሳንጠፋ ጠፋች ብላ ነው። ሳንጠፋ ስትይ ሌበር ኦፊስ ምን ይጠይቅሻል? አለመጥፋት ማለት እቤት ውስጥ ነበርሽ ወይ? አንቺ ኮንትራት ነሽ፣ ስለዚህ እቤት ነበርሽ ወይ ብሎ ይጠይቅሻል። እቤት ውስጥ አልነበርኩም ስ ታዲያ ፖሊስ ጣቢያ፣ ፖሊስ ጣቢያ ለመኖርሽ ለመሆንሽ ማስረጃ ስታቀርቢ ያኔ ህግ ይበታልሻል ነበርሽ። ያንን ነው ማድረግ ምችው። ቀጥታ ወደ ሌበር ኦፊስ ነው መሄድ ያለብሽ። ያማቡ ሌቨር ያለው ሌቨር አስይዣለሁ ሰዓት ሁሉም ነገርኩት። ግን መጀመሪያ እሷ ብሎክ አድርጋሻለኝ ምንም ነገር መጠየቅ መጠየቃቺ፣ ደሞዝሽንና ያለሽ ዕቃ ካለ አስመዝግቢ ብለውኝ ነው። እነሱ ጋር እኮ ምንም ክስ እንዳልክ መሰረት ብሎክ ተደርጊያለሁ እኔ። እናቴ ከመቃብር ወጣ እሷን ይቅርታ አድርጊ ብትለኝ አላረግም አለች። ምን እናድርግ ታዲያ፣ በህግ ነው አንድ ሰው በሚዲያም ቢ ካለ በህግ ነው የሚጠየቀው፣ አይደል? ቀጥታ ወደ ህግ ነው የሚጠ እሺ ማለት